ስጥልን ተመልካቾቻችን እየተዝናናችሁ ቁም ነገርን የምታገኙበት ሳምንታዊው የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ብሩክቴት ጥላውን ፕሮግራሞቹን እየመራው አብራችሁ ቆይታ አድርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁ ሆኑ። መጽሐፍት እውቀትን ከአንዱ ዘመን ወደ ሌላኛው እያሸጋገረ ለበርካታ ዘመናት ከሰው ልጆች ጋር አብሮ ኖሯል። የእውቀት ምንጭ የሆነው መጽሐፍትን ጠብቆ ለማኖር የሰው ልጆች በጊዜ ሂደት ቤተ መጽሐፍትን ፈጠሩ። ዛሬ ላይ ደግሞ የዲጂታል ቴክኖሎጂ እየተስፋፋ ከመምጣቱ ጋር ተያይዞ በዓለም ዙሪያ ዲጂታል ቤተ መጽሐፍት እየተስፋፋ ይገኛል። የዛሬው ቀዳሚ መሰናዳችን ከዲጂታል ቤተ መጽሐፍት ጋር በተገናኘ የሚያስመለክተንን ተከታትለን እንገናኛለን። የኛው ላይብራሪ ከገባ በኋላ የተለያዩ ነገሮችን ኢዝሊ ለማግኘት ይችለናል። ለምሳሌ ኖርማል ላይብራሪ በሆነ ሰዓት ላይ የምንፈልጋቸውን ነገሮች ለማግኘት ብዙ መጽሐፎችን ሪፈር ማድረግ ይኖርብን ነበር። አሁን ግን ኢዝሊ ዊኪፒዲያ ውስጥ በመግባት ኦር ጎግል ላይ የፈለግነውን ሀሳብ በአጭሩ ማግኘት እንችላለን። በአሁኑ ሰዓት ላይ ብዙ ነገሩ ቴክኖሎጂ ነው እንትን የምንለውና እዚህ መጥተን በምንጠቀምበት ሰዓት ኢንተርኔትም ስላለ የተለያዩ አጋዥ ነገሮችን ማግኘት እንችላለን። ይሄ ዲጂታል ላይብረሪ ካልን ሌሎች ላቦች ይልቅ ለተማሪዎቻችንም ለመምህራንም ትልቅ አገልግሎት እየሰጠ ያለው ኢንተርኔቱም ፈጣን ላይብረሪ ነው። መምህራኖቻችንም ደግሞ ተማሪዎቻችን በስርዓት እንዲያስተምሩ ያላቸውን አቅም ተገንብቶ የተሻለ ትምህርት እንዲያስተላልፉ ለማድረግ እየሰጠ ያለው አገልግሎት በቀላል የሚገመት አይደለም። ይሄ ዲጂታል ላይብረሪ እኛ ጋር ከተጀመረ ጀምሮ ተማሪዎች ቢያንስ ፕራክቲስ የሚያደርጉበት የሚፈልጉትን የትምህርት አይነት ገብተው የሚያዩበት እኛም አንዳንድ አሳይመንቶችን ስንሰጥ ሳንሳቀቅ ከምን ያገኙታል ወይም ደግሞ ከምን ይሰሩታል ብለን ሳንሳቀቅ መስጠት የቻልንበት እና ተማሪዎችም ደግሞ በፈለጉበት ሰዓት ገብተው ሪፈር የሚያደርጉበትን ያገኙበት ሁኔታ ስላለ ተማሪዎቹም እኛም ደስተኛ ሆነን እየሰራንበት ነው። ትምህርቱን ሞር ኮንቴንት ዋይዝድ እንዲሆን ቪዲዮ እያዩ እንዲያስተምሩ፣ በቪዲዮ የታገዘ ትምህርት እንዲሰጡ ሌላኛውንም ዓለም እየቃኙ እንዲያስተምሩ የበኩሉን አስተዋጽኦ ተወጥቷል ብዬ አስባለሁ። አጋጣሚ ሆኖ ዛሬ የተሰጠኝ አሳይመንት ነበረ እና እሱን እየሰራሁኝ ነበረ እና አብዛኛውን ጊዜ ያው አሳይመንት ምናምን ብዙ ነገሮች ስለሚበዙ እሱን እሰራበታለሁ። የተለያዩ የኢንተርኔት አማራጮች ስላሉ በነዛ የፈለኩትን ማግኘት እችላለሁ። ጊዜንም ቆጥባለሁ ይሄ የሚመጣውንም አላስፈላጊ ድካም ቀንሳለሁ በራሴ ያልገባኝን ነገሮች እዚ ላይ ሰርች በማድረግ የተለያዩ ዩቲዩብ ላይ የሚጠቅሙ ቪዲዮዎች አሉ ሾርት ቪዲዮዎች እንዲሁም ደግሞ ረጅም ሰዓት ማንበብ ወይ ደግሞ ስለዛ ነገር መረዳት ከፈለግን ረዘም ያሉ ቪዲዮዎች አሉ ከ11ኛ ክፍል ወደዚህ ስመጣ ደረጃ ዘጠነኛ ደረጃ ነበርኩኝ ወጣሁት እና ብዙ ነገሮችን ከዚህ ካገኘ ጀምሮ የትዌል ፈርስት ሴሚስተር ሶስተኛ ነበር ወጣሁት እና ብዙ ነገሮችን አግኝችበታለሁ። አንደኛ ልጆቹን ከቴክኖሎጂ ጋር እናገናኛቸዋለን። ሁለተኛ ደግሞ የሚማሩትን ትምህርት አይታጠሩም። ቤቱ አክሰሱ ያለው ተማሪ ሊኖር ይችላል። ቤቱ ግን አክሰሱ የሌለው ተማሪ የት ሪፈር ያደርጋል ማለት ነው? እዚህ መጥቶ ሪፈር ያደርጋል። ስለዚህ በሁለቱ መካከል በሁለቱ አይነት ተማሪ መካከል ያለውን ጋፕ ያጠብልናል ማለት ነው። ቦርድ ላይ ማሳየት ማንችላቸውን ነገሮች እዚህ ዲሞንስትሬት አድርገው ሲያዩ ተማሪዎች ይቀላቸዋል፣ ለመስራትም ይነሳሳሉ። በፊት ብዙ ጊዜ እንደዚህ አይነት ማለት አልጠቀምም ነበረ። ብዙ ነገሮችን ከጋይድ ቡኮች ላይ ነው እዛ ሄዶ ገና መጽሐፍ አገላብጠሽ ምናምን እንትን ከማለት እዚሁ ቀጥታ ሰርች አርግተሽ የምትፈልጊያትን የትምህርት እንትኗ ዋናው ሜን ፖይንቷን እንትን ብለሽ ታገኛታለሽ ማለት ነው። ክፍል ውስጥ አስተምረሽ የሆነ ነገር ስታይ ኢቭን ተማሪ ስጠይቅሽ መተሽ ሪፈር ታደርጊበታለሽ። ስንዘጋጅ ራሱ ብዙ መምህራን ወደ ቤት ራሱ አይሄድ። የት ይገኛሉ? ከሌስቲው ዲጂታል ነው ያለው ትበያለሽ። ለምን ለነገው ዝግጅት ሲያደርግ ገብቶ ሪፈር የሚያደርግበት አክሰስ ሆኖታል ብዬ አስባለሁ። እዚህ በሚመጡበት ሰዓት ይሄ የተከፈተው ያው ለትምህርት ነው ለተማሪዎች ነው። ስለዚህ በዛ ትኩረት አድርገው አላማቸውን ትንሳይሉ የሚያስፈልጋቸውን ብቻ ቢጠቀሙ አሪፍ ነው። ይሄ ነገር መልሶ ለእኛው ነው የሚሆነው። ቢቆይ የሚጠቅመው እኛ ነው፣ ባይኖር ደግሞ የምንጎዳበት እኛው። ስለዚህ በተቻለን አቅም ይሄ እቃዎቹን ፕሮቴክት ማድረግ አለብን ብዬ አስባለሁ። እነዚህ አሁን እየተጠቀሙ ያሉ መምህራንም ተማሪዎችም ሲያልፉ የሚመጣ ትውልድ አለ። ለሚመጣው ትውልድ በስርዓት ለማስረከብ አሁኑኑ ያለውን ሪሶርስ በአግባቡ ከተጠቀምን ነው በአግባቡ ከተያዘ ነው። ስለዚህ ይሄንን በስርዓት ይዞ እንዲጠቀሙበት ኃላፊነት ሰጥን። ኃላፊነት የሰጥነው ባለሙያ ወይ ደግሞ መምህር በስርዓቱ ተማሪዎችንም ተከታትሎ መምህራንም ተከታትሎ በስርዓት እንዲማሩ እንዲጠቀሙበት እየተደረገ ነው ያለው። ዓለማችንን ከቀየሩ ድንቅ ክስተቶች መሀል የፎቶና ቪዲዮ ቴክኖሎጂ ቀዳሚው ነው ቢባል ማጋነን አይሆንም። ይህ ድንቅ ቴክኖሎጂ ሰዎች እርስ በርሳቸው እንዲተያዩ ከማድረግ ባሻገር ከምድራችን ርቀው የሚገኙ አካላትንም ጭምር መመልከት እንድንችል አድርጎናል። ይህ ደግሞ የሰው ልጆች በአጠቃላይ ስለሚኖሩባት ምድር ያላቸው አመለካከት በአንድም ሆነ በሌላ መንገድ እንዲቀየር ያደረገ ሲሆን ቴክኖሎጂው እራሱም ጊዜው በፈጠረው የተለያዩ ለውጦች ውስጥ በማለፍ ዛሬ የዲጂታል ዘመን ላይ ደርሳል። ቀጣዩ ሰላም ወንደሰን ዝግጅት፣ የፎቶና ቪዲዮ ቴክኖሎጂ አሁን ወዳለበት የዲጂታል ስርዓት ያደረገው ጉዞ ምን እንደሚመስል የሚያስቀኘን ይሆናል። ቴሌቪዥን ለዓለም ከመተዋወቁ በፊት ሰዎች ወደ ቲያትር ቤቶች በማቅናት በተንቀሳቃሽ ምስል የታጀቡ ምስሎችንና ዜናዎችን ይመለከቱ ነበር። በየሀገራት ተንቀሳቃሽ ምስሎችን ተዘዋውረው በመቅረጽ ለሰፊው ሕዝብ ከሚያቀርቡ ድርጅቶች መካከል የእንግሊዙ ብሪቲሽ ፓቲ አንዱ ነበር። የዜና ዘገባዎችን እንዲሁም ዶክመንታሪዎችን በማዘጋጀትና በማቅረብ ፈር ቀዳጁ ነው። በተለያዩ የዓለም ሀገራት ቴክኖሎጂ ገና በነበረባቸው ዘመናት የተቀረጹት ተንቀሳቃሽ ምስሎች ከአናሎግ ወደ ዲጂታል ተቀይረው ዛሬም ድረስ ለታሪክ ማሳያ ሆነው ተቀምጠዋል። በዘመኖች ውስጥ ብዙ ነገሮች አልፈዋል፣ ተቀይረዋል። ባለፉት ጊዜያት የመጨረሻ ምርጥ ቴክኖሎጂ ብለን ያሰብናቸውና ያደነቅናቸው በብርሃን ፍጥነት እንዲህ ነበር እንዴ ብለን እራሳችንን እስክንጠይቅ በሌላ ተተክተዋል። እሺ ስራ እንዴት ነው? እንዴት እየሄደልን ነው? ሰርግ ሰሞን ላይ ነው የምንገኘው። ና ምን እየሰራ ነው? እንግዳ ስገባ ያያቸው ፎቶች ነበሩ። እንዴት ነበር መጀመሪያ ስራ ስትጀምር፣ ቴክኖሎጂ እንዴት ነበረ? እኛ በነበርንበት ጊዜ በብላክ ኤንድ ዋይቱ ጊዜ ነበረ እና የብላክ ኢንዳይ ፊልሞች አሉ ፊክሰር ዲቨሎፐር የሚባሉ ኬሚካሎች አሉ። እሱን እያጠቆርን ምናምን ነበረ የምናወጣው እና ረዥም ፕሮሰስ ነበሩ። የዛን ሰዓት ካነን ነበረ፣ ፔንታክስ ነበረ፣ ፉጂ የሚባል ካሜራ ነበረ። እነዚህ ካሜራዎች በሙሉ የፊልም ናቸው። በእርግጥ አሁን ዲጂታል እየሆኑ መጥተዋል። በሱ ነበር ስንጠቀም የነበረው ዩማቲክ የሚባል መሳሪያ ነበረ። ከኔ ቀደም ብሎ የነበረ ያዩማቲክ ካሜራ ለብቻው አለ ሪከርደር ለብቻው አለ። በረዳት ነው የሚንቀሳቀሰው። ባትሪው ሪከርደሩ ምናምን ቪሲአር ይባላል ለብቻው ነው። ከዛ በኬብል ይገናኛል። ስለዚህ ካሜራማኑ ፍሬሙን ካስተካከለ በኋላ ቀጥታ ረዳቱ ነው እግባልኝ የሚለው ሬክ የሚገባው። ለብቻው መሳሪያ ነበረ። ከዛ በኋላ ደግሞ ቤታ ካም ምናምን እየተባለ ቤታ ሚል ካሜራ መጣ። ቪዲዮግራፊ ላይ ይህን ማወራሽ ፀሐይ ነው ወይ ደመና ነው ወይ ምናምን ብለሽ የራስሽን ግምታዊ ቁጥር ፀሐይ ከሆነ 11 ላይ አድርገው ምናምን እያልሽ ካሜራ እየዘጋሽ የምታነሺው በግምት። በዚህ ጊዜ ግን አይተሽው ነው የምታነሺው፣ እና ለከስተመሩ የምታስረክቢውን ነገር እንደዚህ አውቀሽ ነው የምታስረክቢው ሙሉ ሰርግ ሙሉ ፕሮግራም ኢቨንት ስብሰባዎች ምናምን ፎቶ ልታነሽ ትችላለሽ ካነሳሹ በኋላ ድንገት ተሳስተሽ የካሜራውን ጀርባ ፊልሙ የሚቀመጥበትን ከፈትሹ ማለት ወይ ረዳትሽ ከፈተ ማለት በተለያየ አጋጣሚ ይቃጠላል ገና ስትገዢ ፊልሙም የተቃጠለ ሊሆን ይችላል ከፋብሪካው ገና ሲመጣ ስለዚህ አታቂ አንስተሽ አንስተሽ ጨርሰሽ ነው ለምሳሌ አሁን ላይ ሜሞሪ ሬክስ ታደረጊ አልገባ ካለሽ ሚኒሞሪ ትቀይሪያለሽ አደል? አሁን ላይ ሲሞቅብሽ ታወጫለሽ፣ ታቀሰቅሻለሽ። ያ ያኛው ሁለተኛ እድል የለሽ። የዛ ሰት አንደኛው ፊልሙ ተቀማጭ ነው። ያነሳሽው ፊልም ይቆራረጥና እንደዚህ ፕላስቲክ እንደ ኪስ ይገባና ራሱ ፊልሙ ዶክመንት ነው፣ ይቀመጣል። ከዛ ደግሞ ምን ቴክኖሎጂ መጣ፣ በፊልም የተነሳው ፋይል ወደ ሲዲ ኮፒ፣ ከፊልም ወደ ሲዲ ኮፒ ይደረግና በሲዲ ተደረገ። ሲዲ ባግ የሚባል አለ፣ ቦርሳ አለው፣ ዚፕ አለው። እንደዚህ ወደሱ ኮፒ አድርገን በሲዲ ማስቀመጥ ጀመረ ነው። ቪዲዮ ላይ ስትመጪ ደግሞ ካሴት ነው። ካሴቱ ይመጣል እዚህ ይገባል፣ ኦሪጂናሉ የቀረጽሽበት ሌላ። ደግሞ ኮፒ የምታደርግበት ወይም ኤዲት የምታረጊበት ሌላ ካሴት ይገባል። ስለዚህ ፕሌይ ታደረጊውና እየተጫወተ ወደ ዛ ሪከርድ ያደርጋል። ስለዚህ ማትፈልጊው ፓርት ሲሆን ይሄኛውን ፖዝ አድርገሽ ደግሞ ይሄ ፕሌይ እንዲሆን ታሳልፊና እንደዚህ አይነት ነገር ነበር። እዛም ላይ ፕሌና ፖዝ በምታደርጊበት ሰዓት ይይዝብሻል፣ ነከሰ ይባላል። ካሴቱን ሊጎለጉለው ይችላል። ከዛም ጥፍር ቀለም ተፈልጎ ካሴቷ ተቆርጦ ይለጠፋል። በቃ መከራሽ ረች። ቴክኖሎጂ ጥቅሞ ካሜራዎቹ የሚወስዱት ሁለት ሜሞሪ ነው። ስለዚህ አንድ ሜሞሪው ነገር ቢሆን ሁለት ሜሞሪ ለባካ ታገኛለሽ፣ ሁለቱም አይነት ነገር ቢያጋጥምሽ ቴክኖሎጂ አለ፣ ኢንጂነሮች አሉ። በዚህ ጉዳይ ላይ ከዛ ኋላ እነሱ ሪከቨር የሚባል ሶፍትዌር አላቸው። ሁለት ሶስት አራት ጊዜ ሪከቨር የሚደረግበት ፖሲቢሊቲ አለ። ዘመኑ የዲጂታል ቴክኖሎጂ ነው። ቀደም ሲል የነበረው አሁን ደግሞ ለባለሙያውም ለደንበኛውም ሀሳብ ያቀለለው የፎቶና የቪዲዮ ካሜራ ቴክኖሎጂ እድገት የፎቶና የቪዲዮ አነሳስን፣ ፎቶ ማሳጠብ፣ ካሜራ ተቃጠለብኝ የሚሉት ቃላት እንዲረሱና ታሪክ ሆነው እንዲቀሩ አድርጓቸዋል። ፎቶግራፍና ቪዲዮ በዲጂታላይዜሽን አለም ሲታገዙ የደረስንበት የካሜራ እና የፕሮዳክሽን ስራዎች መራቀቅን እጅ በአፍ የሚያስጭን አድርጎታል። ፎቶ ተነስቶ ተጠቁሮ ታትሞ እስከሚመጣ ድረስ አልበም እስከሚገባ ድረስ ከ አስር ቀን እስከ አስራ አምስት ቀን በላይ ሊፈጅ ይችላል። አሁን ግን ትንሽ ያለሽ ፎቶ ከፈለግሽ በፍላሽሽ፣ ከፈለሽ ሃርድ ዲስክ ወይም ደግሞ ኢሚዲየትሊ በስልክሽ ተሸይዘሽ ሚሄድ ነው። የተለያዩ ሀይ ኤት ምናምን ያሉ ካሴቶች መጡ። ካሜራዎቹም ኮምፓክት እየሆኑ ኮምፓክት ማለት አነስ እያሉ ምናምን በእጅ እንዲያዙ ሆኖ፣ በትከሻ ነበር ድሮ። በፊት ሳውንድ ለብቻ ነበር ሪከርድ የሚደረገው። አሁንስ ካሜራሽ ላይ እዛው ሳውንድ ሚክሰር ቻናል አንድ ቻናል ሁለት እያለ ጨምሮ ሳውንዱን እዛው ሚሞሪሽ ላይ ሪከርድ የምታደርግበት ነገር መጥቷል። ቴክኖሎጂ በጣም ነገሮችን አቅሏል፣ አዘምኗል አፍጥኗል ስራ። አሁን ከጊዜ ጋደል እየሮጥ ነው ያለው። የጊዜ አጠቃቀማችን ላይ በጣም አግዞ ነው። እዚህ መጥቼም ፎቶ ሳልነሳ አልሄድም። ኢትዮ ቴሌኮም የተጠቃሚዎችን ፍላጎትና ምቾት ከግምት ውስጥ በማስገባት በተለያዩ ጊዜያት ልዩ ልዩ የጥቅል አማራጮችን ለደንበኞቹ እያቀረበ ይገኛል። ኩባንያው ካቀረባቸው የጥቅል አማራጮች ውስጥ ሱፐር አፕ ልዩ ጥቅል አንዱ ሲሆን፣ በተለይ ለቴሌብር ሱፐር አፕ መተግበሪያ ተጠቃሚዎች በርካታ ጥቅሞችን እያስገኘ ይገኛል። በዚህ ርዕሰ ጉዳይ ጋር ከባለሙያ ጋር ያደረግነው ቆይታ አለ። ወደ ዝግጅቱ እንለፍ። በተለያየ አይነት መልኩ ጥቅሎችን ለደንበኞቻችን እናቀርባለን ማለት ነው። ስለዚህ አላማችን ያው ደንበኞችን ማስደሰት፣ የደንበኞቻችን እርካታ ከፍ ማድረግ እንዲሁም ደግሞ ኤክስፔሪንስ ሲያደርጉት በዛው ጥቅሎችን በመግዛት የተለያየ አይነት አገልግሎት እንዲያገኙ ማስቻል ነው። ስፔሻል ፓኬጅ ማለት ልዩ ጥቅል ነው። ደንበኞቻችን የስፔሻል ደግሞ የቴሌ ሱፐር አፕ ተጠቃሚ ደንበኞቻችን አክሰስ የሚያደርጉት ጥቅል ነው ማለት ነው እስከ 81 ፐርሰንት የሚደርስ ቅናሽ አለው ማለት ነው። ልዩ ጥቅል ውስጥ የቮይስ ፕላስ ዳታ፣ ቮይስ ዳታ እንዲሁም ደግሞ የሶሻል ፓክ የምንላቸው የፌስቡክ፣ ዩቲዩብ የመሳሰሉ ፕላኖቻችን ማግኘት ይችላሉ። ስፔሻል ፓኬጅ ማቅረብ ለደንበኞቻችን ያስፈለገበት ትልቁ አላማችን የቴሌብር ሱፐር አፕ ተጠቃሚ ደንበኞቻችንን ማበረታታት ኤክስፒሪንሳቸውን ከፍ ማድረግ ብሄበራቸውን ከፍ ማድረግ ነው ማለት ነው። አፕ ስቶር ላይ ቴሌብር እንዳውሎድ አድርገው ከዛ በኋላ ፓኬጅ የሚለውን ኦፕሽን መክፈት ነው። የተለያዩ አይነት አማራጮች አሉ። ዲስካውንት የተደረገባቸው አማራጮች አሉ። እዛ በኋላ ፓኬጁ መግዛት ይችላሉ ማለት ነው። በዚሁ አጋጣሚ ደንበኞቻችን የቴሌብር ሱፐር አፕ ተጠቃሚ በመሆን እዛ ጋር የምናቀርባቸው የተለያዩ ፓኬጆችን እንዲጠቀሙ እንጋብዛለሁ። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው ሳምሰንግ ስልካችን ላይ የተደበቁ ፊቸሮች ቱሎች አሉ እና እነዚህን ፊቸሮች በተለያየ መልክ የሚያቀልልን አንዳንድ ታስኮች በምንሰራበት ጊዜ እነዚህን ፊቸሮች በመጠቀም የምትሰሩትን ስራ በፍጥነት ወይም ቶሎ ብላችሁ እንድትጨርሱ ሊያግዛችሁ ይችላል። የመጀመሪያው ፊቸር እዚህ ፕሮግራማችን ላይ የምናየው ዋን ሃንድድ ሞድ ይባላል። ይህንን ፊቸር በሁለት መልክ ማየት እንችላለን። አንድ፣ በቀላሉ እጃችሁ ትንሽ ከሆነና ስክሪኑን ከጫፍ እስከ ጫፍ በአንድ እጃችሁ መጠቀም ካቃታችሁ ለሱ ሊያገለግል ይችላል። ሁለተኛው ደግሞ በአንድ እጃችሁ ስልካችሁን ለመጠቀም ስትሞክሩና አንዳንድ ከፍ ያሉ በትኖች ለመንካት ስትሞክሩ ሲያቅታችሁ ይሄ ፊቸር የሚያገለግለው የምትፈልጉትን በትኖች ስክሪኑን ያሳንስላችሁና በአንድ እጅ በቀላሉ እንድትጠቀሙት ያግዛችኋል። ይህንን ፊቸር ኢኔብል ለማድረግ ለምትፈልጉ የሳምሰንግ ሴቲንጋችሁ ላይ እንደገባችሁ ትንሽ ስክሮል ወደታች እንዳደረጋችሁ አድቫንስድ ፊቸር የሚባል ሴቲንግ አለ። እሱ ውስጥ ትገባላችሁ። ከዛ በኋላ እዛ ሴቲንግ ውስጥ ትንሽ ወረድ እንዳላችሁ ዋን ሃንድድ ሞድ የሚባለው ሴቲንግ እዛ አለ። ከዛ እሱን ኢኔብል በምታደርጉበት ሰዓት ቪዲዮ ላይ እንደምትመለከቱት ስክሪናችሁን ወደ ታች በትንሹ ስዋይፕ ስታደርጉ እንዳለ ስክሪኑን በአንድ በኩል አድርጎ ያሳንስላችኋል። ያኔ በአንድ እጃችሁ እነዚህን ከላይ ያሉትን በትኖች ወይም የስልካችሁን አክሰስ ማድረግ እንድትችሉ ያግዛችኋል። አንድ ተጨማሪ ቦነስ ፊቸር በ100 እንዴት ሌላ ነገሮች መጠቀም የምትችሉትን ኪቦርዳችሁ ላይ ይህንንም ፊቸር አለ። ይህንንም ፊቸር ኢኔብል ማድረግ በምትፈልጉበት ሰዓት ኪቦርዳችሁ ላይ ስትገቡ ሶስት ነጣጥሙን ቪዲዮ ላይ እንደምትመለከቱ ታገኛለች። እሱን እንደነካችሁት 100 ኪቦርድ የሚባል ሴቲንግ አለ። እሱን ልክ ኢኔብል ስታደርጉት ስልካችሁን በቀላሉ በአንድ እጅ ታይፕ እንድታደርጉ ያግዛቸዋል። ሁለተኛው የተደበቀው ፊቸር ሳምሰንግ ስልካችን ላይ ያለው ኪቦርድ ውስጥ ነው። ታይፕ በምናደርግበት ጊዜ አንዳንድ ሜዠርመንቶች ልንጽፍ እንችላለን። ለምሳሌ የአንድ ሰውን ቁመት በሴንቲሜትር ጻፋችሁ እንበል። ያንን ሰሌክት ስታደርጉት ከላይ ኮንቨርት ኦፕሽን የሚለውን ታገኛላችሁ። ከዛ በኋላ እሱን በትን ስትነኩት ያንን ሜዠርመንት የሰጣችሁትን በተለያየ የሌላ ሜዠርመንቶች በሜትር ሆነም በኪሎ ሜትር በየትኛው ዝርዝሩን ይስፍላችኋል። ይህንንም ያው በቁመት በርዝመት ብቻ ሳይሆን በተለያዩ ዩኒት ኦፍ ሜዠርመንቶች ሊያገለግልን ይችላል። የመጨረሻው የተደበቀው ፊቸር ስልካችሁን ለልጅ በምትሰጡበት ጊዜ የተለያየ ቦታ ተሳስተው በስልክ እንዳይደውልላችሁ ካልፈለጋችሁ ሳምሰንግ ኪድ ወይም ኪድስ ሞድ የሚል አለው። እሱን ለማግኘት ኖቲፊኬሽናችሁ ላይ ስዋይፕ ዳውን እንዳደረጋችሁ ኮንትሮል ፓናሉ ላይ የመጨረሻው ድረስ ላይ ስዋይፕ ስታደርጉ ኪድስ የሚለውን ኦፕሽን አለ። እሱን እንደነካችሁት የተወሰነ አሴቶች ዳውንሎድ ማድረግ አለበት። እሱን ከጨረሰ በኋላ ኪድስ ሞድ ስልካችሁን መክተት ትችላላችሁ። እንደዛ ሲያደርግ ሳምሰንግ ስልካችሁ የእናንተን ዳታ ኮንታክት ኢንፎርሜሽን እንዳለ ሀይድ ያደርግላችሁና በዛ ልጅ ስትሰጡት ጌሞች፣ የተለያዩ ነገሮች ለህፃናት ለሚሆን እነሱ በሱ መዝናናት ይችላሉ። ከሱ ደግሞ መውጣት በሚፈልጉበት ጊዜ ወይም እናንተ መውጣት በምትፈልጉበት ጊዜ የሎክ ስክሪ ፓስወርዳችሁን ካስገባችሁ ስልካችሁ ወደ ኖርማል ሙዱ ይመለሳል። የተወደዳችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረበ ነው ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን። እየተከታተላችሁትን ይመስል ነበር። ሳምንት በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንገናኛለን። እስከ ሳምንት መልካም ሳምንት